ለእነዚህ ሙሽሮች ትዳር ለጀመሩት ለእነዚህ ሙሽሮች ፍቅርና ድላቸው ለእነዚህ ሙሽሮች ለዚህ ያበቃቸው ለእነዚህ ሙሽሮች ወፎች ያዜማሉ። ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኔ የዩቲዩብ ቻናል ተከታታዮች እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ በሰሜን በደቡብ በምስራ በምራ በሀገር ውስጥን ከሀገር ውጭም ያላችሁ ሰዎች እንኳን ደስ ያላችሁ። ሰላም ናችሁ አይደል? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ለየት ባለ ቪዲዮ ነው፣ የምሬን ነው የምላችሁ። በቃ በጣም ደስ ብሎኝ ነ እየመጣ ሁላችሁ ወደ እናንተ ማለት ነው። ከመጀመሪያው ጀምራችሁ ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ቻናሉን ደግሞ ሰብስክራይብ ማድረግ ማድረጋችሁን እንዳትረሱ። የእምሬን ነው ምላችሁ። አብርሽና ሩታ ፋሚሊ የሆናችሁ የአብርሽና ሩታ የምታደንቁ የሩታዬ ውድ የውዷ ሩታ አፍቃሪ የሆናቸው ርታየን የምትወዷት እስካሁን ይህንን ቻናል ሰብስክራይ ካላደረግ የምሬን ነው ምላችሁ፣ ብዙ ነገር እያመለጣችሁ ነው። አሁንም አልረፈደባችሁም። ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን እና እኔ ዛሬ የመጣሁበት ዛሬ እንግዲህ ከመጀመሪያው ጀምሮ ደስ ብሎ ነው የመጣሁት። የምር ነው ምላችሁ፣ ደስ ብሎ ነው ያው። አላስታውቅም ፊት ራሱ ምናምን አያስታውቅም ያው ይሄው ነው እንግዲህ፣ አብሪሽዬና ሩታ በሚጋቡበት ሱፍና ቬሎ የመስክ ፎቶ ተነስተው አይተን ነበር። ያው እኔ የምሬ ነው ምላችሁ፣ በቃ ደስ ነው ያለኝ በመጀመሪያ ደረጃ አብሪሽዬ ሩታዬ የምንደዛው እንኳን ለዚህ ቀን ለዚህ ክብር ለዚህ ክብር አበቃችሁ ማለት ፈልጋለሁ። የምላችሁ ምላችሁም ከስንት እንትን በኋላ ከስንት ቻለንጅ በኋላ ለዚህ ቀን ደርሰዋልና እንኳን ደስ ያላችሁ፣ እንኳን ለዚህ ቀን ለዚህ ክብር አደረሳችሁ ማለት ፈልጋለሁ። እንዲሁም የአብሪሽ እና የሩታዬ አድናቂ የሆናችሁ እንኳን ደስ ያላችሁ። እኔ የምድን ምላችሁ ከምናችሁ በላይ ከምታየኝ በላይ ደስ ብሎኛል። ለእኔ በቃ ትንሽ ለመስራት ዘግይቻለሁ። ትንሽ ብዘገይም ነገሩ ስራ አልተመቻችሁልኝ፣ ያው ትንሽ ስራ ቢዚ አድርጎን ለዛ ነው የዘገየሁባችሁ። በጣም ይቅርታ እና ፋሚሊ እንዴት ነው ያማረባቸው! በእናታችሁ ቆይ ሙሽራ መሆን እንደዚህ ያሳምራል? ኧረ እኛም እናግባ፣ እኔም ላግባ። እኔ በቃ አግባ አግባ እያለኝ ነው። የምር ነው የምላችሁ፣ በቃ አስቀኑኝ። ምን ልበላችሁ? ያው ምንም የሚወጣላቸው፣ ሩታዬም ቆንጆዬ ናት። አሁንም ደግሞ እዛ ዱባይ ከሄደች በኋላ የሙሽራ ቬሎ ስትለፍ ራሱ በቃ የሌለና ያማረባት። አሁኑ አስቡ ስስቲ በመስክ ቪዲዮ በመረጡት በመስክ ፎቶ እንደዚህ ካማረባቸው የሰርጋቸው ቀን የምሬ ነው። እኔ በቃ በጣም ጓጉች ያለው እሱን ቀን እስካይ ድረስ በጣም ጨንቆኛል። ያው በእርግጥ እናንተም ያንን ቀን ለማየት በጣም ትናፍቃላችሁ፣ ይጨንቃችኋል፣ እርግጥ ነው ግን ከእኔ በላይ የምር እንብላችሁ እናንተ አልጨንቃችሁም። በቃ እውነቱን ልንገራችሁና ማለት ነው እና ፋሚሊ ትንሽ መሸት ብሎ ቪዲዮን እስኪለቁልን በጉጉት እየጠበቅኩ ነው። እናንተም እንደምትጠብቁ አልጠራጠረም። ያው እንደዚህ አምሮባቸው በቪዲዮ ለማየት ደግሞ ይሄ በፎቶ ያየነው ያየ አሁን በቪዲዮ ለማየት ደግሞ ሁላችንም ጓግተናል ማለት ነው። ፋሚሊ እና ውድ ቤተሰብ ማታ በሚለቁልን ቪዲዮ ሁላችንም እንገናኛለን። እስከዛ ድረስ ሰላም ሁኑልኝ። ወዳችኋለሁ። ይመቻችሁ። ቻው። ቪዲዮውን ላይክ ማድረጋችሁ ደግሞ እንዳትረሱ። በዛውም ደግሞ ቤቱን ሰብስክራይብ አድርጉት። አሁን ትንሽ እየሄድን ነው፣ ሰብስክራይባችንም እየሄደ ስለሆነ ቤተሰቡ ሰብስክራይብ ያደረጋችሁ ቤተሰቡንም ተቀላቀላችኋለሁ። ይመቻችሁ።